አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች ይ እንዴት ናቸው? ያለ አልሐምዱሊላ። ዛሬ በአዲስ ነገር መጥቻለሁ። ልብስ ማዘዝ ለምትፈልጉ ቆንጆ ቆንጆ ልብሶች እላችሁ መጥቻለሁ። እንደምታዩት ሽፎኖች ከነጠረሃቸው በከለር ማለት ነው። እንደምታያቸው በጣም ያማምራሉ። እንዲሁም ደግሞ ድሪያዎች በከለል በምፈልጉት አይነት ከለል በምፈልጉት አይነት ማዘዝ ትችላላችሁ። እንደውም ደግሞ የሥራ ቀሚሶች አሉን። የእናቶች ጥራሃ ማዘዝ ለምትፈልጉ የሀበሻ ቀሚሶች በፈለጋችሁት አይነት እናቀርባለን። በዚህ በተቀመጠው ቁጥር እዘዙም፣ በዋትስአፕ በቀጥታም፣ በቴሌግራም ፈለጋችሁት መልስ እንሰጣለን። ሪያድ ላላችሁ ማለት ነው፣ ሪያዶች እንዲሁም ደግሞ ወይባ መሞቅ ለምትፈልጉ አህለን ብለናል። በመደወል በመምጣት መጠቀም ትችላላችሁ። ንጹህ ቅቤም አለን። በዚህ በተቀመጠው ስልክ ቁጥር በመደወል መታችሁ ተጠቃሚ ሆኖ ላለው ሪያድ ላላችሁ